ሰላም ሰላም ሰላም እንዴት ናችሁ? እንደምናላችሁልን እለተ ሰኞ ስምንት ሰኞ 8 ሰዓት ሆነና ታዲያ ስ አዲስ ልንባባል ፈጣሪ ፈቅዶ ተገናኘን። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ለዚህ ደግሞ ዝግጅት ክፍላችን እጅግ እጅግ ትልቅ ሀዘን ተሰምቶታል። እኚህ ትልቅ ሰው እንግዲህ ሰው ሁኑ ከምንም ነገር በላይ ሰው መሆን ይ ድማ ሊሉን ነበረ። እሳቸው ሙሉ ሰው ሆነው አርፈዋል። ለእኛ ብዙ ነገርን አስተምረውንም ሄደዋል። ዝግጅት ክፍላችን ለቤተሰቦቻቸው ለመላው የእስልምና እምነት ተከታዮች እንደዚሁም ለኢትዮጵያ ሕዝብ ሁሉ ትልቅ መጽናናትን እንመኛለን። ወደ በኋላ አጠቃላይ ያሉትን ጉዳዮች ከዚህ ጋር በተያያዘ ወደ እናንተ የምናደርስ ነው የሚሆነው። እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጅ ዑመር ኢድሪስ እንግዲህ ማረፍን ተከትሎ በጣም በጣም በጣም በጣም ብዙ አስተያየት ሰጪዎች የሁለኛም አስተያየት እየሰጡን ነው፣ ሀዘናቸውን እየገለጹልን ይገኛሉ። አዎ አዎ፣ እንግዲህ የሽኝት ሥነ ሥርዓትም በዚሁ ቦሌ የሚገኘው ሚሊኒየም አዳራሽ ውስጥ አሁን እየተከናወነ ይገኛል። እንግዲህ ሀጂ ሙፍቲ የእንግዲህ የእስልምና እምነት ተከታዮች አባት ብቻ አይደሉም፣ የሁሉም ኢትዮጵያዊ አባት ናቸው። ያንንም ደግሞ በጣም በሚገርም ሁኔታ ብዙዎች ምስክርነታቸውን እየሰጡ ነው። አባታዊ እንግዲህ ይሄ መንፈሳቸው ስሜታቸው ለብዙዎች የተላለፈበትን መልዕክት ነበር ዛሬ በብዙ መንገድ ስንመለከት የነበረው የቆየ ነው። እንግዲህ አሁን ሃይማኖታዊ በሆነ መልኩ አሁን የሽኝት ሥነ ሥርዓቱ ደግሞ ከፍተኛ የእስልምና እምነት የእምነቱ ተከታዮች ሌሎችም፣ የመንግስት ኃላፊዎችን ጨምሮ አሁን የሽኝት ስነስርዓቱን የሚሊኒየም አዳራሽ አይደለ እየተካሄደ ይገኛል። ብዙዎች እዛ ይገኛሉ። አዎ በጣም ብዙዎች ይገኛሉ። እንግዲህ ትንሽ ከበድ ያለ ስሜት አለ። ከእንደዚህ አይነት ጊዜ በኋላ ፕሮግራም መስራት በጣም በጣም በጣም አስቸጋሪ ነው። ግን ያው ደግሞ የሰው ልጅ ሲኖር በጣም በጎ ነገሮችን ሰርቶ ካለፈ ከዛ በኋላ ብዙ ነገር በትዝታ ነው የሚቀረውና የእሳቸው ትዝታ ለሁሉም ኢትዮጵያዊ፣ እሳቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ይሆኑ እንጂ ለመላው ኢትዮጵያዊ ግን በቅንነት ሲያገለግሉ የነበሩ በጣም በጣም ትልቅ አባት ነበሩ። ለዚህ ምሳሌው በነገራችን ላይ ለዚህ ምሳሌው የሙስሊም ማህበረሰቡ አልነበረም። ከትላንት ጀምሮ በመላው ኢትዮጵያ ያሉ ከተለያየ እምነት የተውጣጡ ሰዎች በሳቸው ሐዘን በሳቸው ሞት የነበራቸውን ሐዘን ሲገልጹት ስትመለከች እኚህ ሰው ለኢትዮጵያ በትልቁ በትልቁ የጎደሉ ትልቅ ሰው ናቸው። እሳቸውን በትልቁ ነው ያጣናቸው። ትልቅ አስታራቂ፣ ምናልባትም መካሪ፣ ትልቅ ሰው ያስፈልገን የለ ስንለው የነበረው አሁን በሀገር ደረጃ አሁን ላለንበት ሁኔታ ትልቅ ሰው በጣም አስፈላጊ ነበረ። ትልቅ ማለት በእድሜ ብቻ አይደለም። በእድሜ ኦፍ ኮርስ ትልቅ ሰው ያስፈልገናል፣ ግን የሳቸው በእድሜ ብቻ አልነበረም። በጣም በሳል ነበሩ። ነገሮችን ባላንስ የሚያደርጉበት የሚይዙበት መንገድ በጣም በጣም በጣም ያስገርመኝ ነበረ። ከእኔ ጋር ደግሞ የሚገርምሽ ነገር ኢሞሽናሊ የሆነ አታችድ ናቸው። ለምን መሰለሽ ብዩ አለው። ከዚህ በፊትም የእኔ አያት ከተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጋር በመልክ በጣም ይመሳሰላሉ። ፎቶቻቸውን አምጫ አምጥቻ ሳይሻለው የኔ አያታ በጣም ነው የሚመሳሰሉት። እኔ አላቃቸውም አያቴን እና የኔ አባት እሳቸውን ሳያቸው ሁል ጊዜ ሲመለከታቸው ፋዘር አባ አባ ይመስለኛል ይላል። እና የእሱ ተጽዕኖ ይመስለኛል። እኔም እሳቸውን ባየኋቸው ቁጥር የሆነ የቅርብ ሰው አይነት ነገር ነው ማድርጋቸው። ኦፍ ኮርስ ለሁሉም ኢትዮጵያ ቅርብ ነበሩ። እኔ ግን የሆነ አያቴንም ስለማላቃቸው አይነት ሳቸውን ባየው ቁጥር የተባልከው ሰው እኮ በጣም ሆነ ቃ ከአንድ ከአንተ ጋር ሆነ አታችመንት እንዳለው እናስባለን በብዙ መልኩ። አዎ፣ ሳናቃቸው እኛን በሚመስሉ ሰዎች የሚመስሉ ሰዎችን ስናይ ስንመለከት ሰው ሲነግረን ዝም ብሎ ውስጣችን የሆነ ደስ የሚል ስሜት ይሰማዋልና በጣም የሚገርም ትናንትና የእሱም በጣም ትልቅ ሐዘን ነበር። በጣም ያዘነው ደግሞ ፊል አረጓለሁ። ሐዘኑን ፊቱ ላይ ረዷሉ። በጣም ያዘነው ምክንያቱም አባቱን በጣም ይወዳቸው ነበር። የኔን አያት በጣም ይወዳቸው ነበር እና ሁልጊዜ ጊዜ እንደ ምሳሌ አርጎ የሚያወራቸው ንግግራቸው ይመሳሰላል ይለኛል፣ አነጋገራቸው ይሄ ቃል አጣጣላቸው ማለት በጣም ያስገርመኛል ይላል እና በጣም ሰው እንዴት እንዲህ ሊመሳሰል ይችላል ይለኛልና እሳቸውን ሳያቸው እሱ ከነገረኝ አንጻር ልክ በጣም የቅርቤ ሰው አድርጌ ነው የማያቸው የነበረውና በጣም አዝኛለሁ። እኔም ባገኛቸውና የተወሰነ ነገር አብሬያቸው ቆይቼ ምናምን ብጠይቃቸው ጋዜጠኛ ቢኖረኝ በጣም ደስ ይለኝ ነበር። እድለኞች ናቸው። በነገራችን ላይ በእሳቸው የተመከሩ በእሳቸው የተገሰጹ በጣም ብዙ ሰዎች አሉ፣ የመንግስት ባለስልጣናትን ጨምሮ በጣም እድለኛ እድለኛ ናቸው። የምር ምድ ኢንተርቪው የማድረግ እድል ካገኙ እንግዲህ ጋዜጠኞች መካከል የቀድሞ የኢቲቪ ጋዜጠኛ ባልደረባ የነበረችው መስከረም የታቸው ያሰፈረችውን ጽሁፍ እየተመለከትኩ ነበር እና ቃለመጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ አመትም አልሞላኝም፣ ገና አዲስ ማይክ ያዥ ነበርኩ ትላለችና የእስልምና እምነት ተከታዮች በዓል ነበረና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን፣ ሌሎች አባቶችም ተሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ስርዓት መጠበቅ፣ ግጋትን ማክበር የግዴታ ግዴታ መሆኑ ብቻም ሳይሆን ስህተት ብንፈጥር በተቋሙም ሆነ በግል የሚመጣውን ጫና፣ ጥያቄ መመለስ ከባድ ነው። ይህ ደግሞ ገና ጀማሪ ስትሆኑ አስቡ ትላለችና፣ እንግዲህ እሳቸው በዚህ ሁኔታ ውስጥ ሆና ኢንተርቪው ልታደርግ ትሄዳለች። ከዛ በኋላ እኔ የእምነቱ ተከታዮች የሚለብሱት እንድሪያ ብለብስም የተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። ከዚህ እሳቸው እንግዲህ ያዩኝና ይህንን ውስጤን ገልጦ ያዩት ሀጂ ጠሩኝና ፈገግ ብለው እዚህ ያሉ ሁሉ አባቶች ናቸው የለበሹንም ሁሉ አክብሮችን ያሳያል። ልጃችን ስለመጣች ደስ ብሎናል። ሳትጨነቂ ያሰብሽውን ጀምሬ አሉኝ ትላለች። እንግዲህ በዛ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። እንዲህ አይተው ነገሮችን ይረዳሉ የሚለውን ሀሳብ ለማስፈር በጣም ረጅም ነው ጽሁፉ። ጠቅለላ አድርጌን ያነሳሁትእና በብዙዎች ውስጥ በተለያየ በተለይ መልኩ አንድ አይነት በሆነ ማለት ይቻላል ገጽታው ጥሩ በሆነ በጎነት ባለው መልኩ የሚነሱ አባት ናቸው። ይህንን ማየት በራሱ መታደል ነው። እንደዚህ መሆን ምናልባት እንግዲህ እምነት ሁሉም የየራሱ አለው። አንዱ የአንዱን እምነት ሲከተል እኔ አንዱን ይሄኛው እምነትን ተቃርሬ ነው አይደለ? ይህንን ደግሞ አቻችሎ በራስ ሃይማኖት፣ በሁሉም መንፈስ ውስጥ እንደዚህ መግባት እውነትም ትክክለኛ አባታዊነት ባህሪ ነውና ሲያስ አጋጣሚ ያው ነፍስ ይማርልን ደግሞ። በእስልምናው አይደል፣ ወደ ጀነት አይደለ? እንደዛ ነው አይደል?